አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ህጻናት የተገደሉ ነው፣ ለአውሬ የተሰጡ ነው። ደማቸው አደባባይ ላይ እየፈሰሳ ኬልዳማ እየሆነ ነው። በእኛ ቤተክርስቲያን ውስጥ ግን ይሄ ሰው ተቀምጦ መቀጠል አለበት ወይ? እኔ አሁን ካውንስሉን ነው የጠየኩት። ደመወዝ ምትክ የሚከፍላችሁ ምመን እየሞተ ነው። እፍቲ ጀግና ናችሁ ወላ ጀግና ናቸው ሞተው። ራሱ ለወሃቢዎችና ለኢኳኖች ወላ አልተረቱላቸው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምእመናን እየሞቱላችሁ ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምእመናን እየሞቱ ነው። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመ ቢስ መስለን ስንታይ ለሚገድሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሶ ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና የነበረ። አሁንም መፍትሄው ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምጠብቁትና የምጠይቁት? ስንት አመት አስጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት አመት ክርስቲያኖች ሞቶ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው ሀይል እግዚአብሔር ነው ስትል ነው። አሁን ለሚፈጠሩ ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን ምሰሙትን ታሪክ አሁን ካለች ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረዘ ዘንድ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። እቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበረ። በዚያን ጊዜ ፊናንስ የሚባል አይሁድ ነግሶ ነበር። ይህ አይሁድም ወደ ናግራን አገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም፣ በውጊያ አየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ። እኔ አገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደ ተሸነገል ነው። በዚያንም ጊዜ አውን ሄሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይህ አባትም ይህ አይሁዳዊ ፊንሐስ ውሸቱን ነው፣ እንዳታምኑት፣ ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡ ሊያነቃ ጋር ቢሞክር ህዝቡ ግን በፊናስ ንግግርና ቅሪ የምላስ ተታሉ። የማትደፈሩን ማትከፈቱን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖች መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የት አለ? ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ። ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምእመናንን ኤጲስቆጶሳቱን ሁሉ ገደ ገደላቸው። በዚያንም ጊዜ አቡነ ሄሮድ አምላክን አመጣውና ከፊቱ አቁሞ አንተን ህዝቡ ያምነዋል ሽማግሌንና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሄሮድ አምላክስ እኔ ሰማንያ አመት ሙሉ ኖሬአለሁ። ሰማንያ አመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ ክርስቶስ እስከ ዛሬ ያስቀየመኝም ነገር የለም። እኔ እንዴት ኢየሱስን ክጃለሁ? ማንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድማሃ የምትባል የአቡነ ሮታ አምላክ ሚስት ነበረች። ሁለት ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከዝቦ ፊት አቋማቸው። በዚያንም ጊዜ የ12 ዓመት የአቡነ ሮታ አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስም ተናዶ አንገቷን ቆረጠ። ደማዋንም ቀድቶ ለእናቷ ድማሃ አጠጣት። መናድቶ ጌታ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስለአንተስም ልጅ እንድትሞት ፈቅደሃለና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ይሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው ነው ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ይሩት አምላክም ከመመታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና ይሄንን ካህዲ ንጉስ ፊናስንም ያጥፈው ብለው አውግዘዎት ሞቱ። ፊናስም በዚያን ጊዜ የአምስት ዓመት ሕፃን አግኝቶ ያንን ሕፃን አቅፎ ተሸክሞ እኔን ነው ወይስ ክርስቶስ የሚባለውን ነው የምታምን ብሎ ጠየቀው። ያ ሕፃንም እኔ ነኝ ፈጠረኝ ኢየሱስ ክርስቶስ ነው እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁር ነው ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የስድስት ወር ሕፃን ልጅም ነበረ። ያን ጊዜም እናቱ ታቀፈው ልጄ ወይ ዛሬ ሳላዘንኩል ምን ላደርግ ብትለው የስድስት ወር ሕፃን አፋው ጥቶ እናቱ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱን ግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይህን የተመለከቱ ክርስቲያኖች ግማሾቹ ወደ ሴፍ፣ ግማሾቹ ወደ እሳቱ ገቡ። የሀይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማይታት ወደ 24000 ምናን የሚደርስ ሰማይታት ሞቱ። ፊናስም የናግራንን ሰማይታት ሁሉ ገሎ ሲመለስ በሃይሉ እየተመካ ወደ ነገስታቱ ላከው ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድሪያው ሊቀጳጳስ ወደ አባ ጢሞቴዎስ መልእክት ላከባቸው። ክርስቲያኖችን አጠፋቸው፣ እግዚአብሔር ምንም አላደረገኝም ብሎ ትቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድሪያው ሊቀጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። ራኪዴ የናግራን ሀገር ነጻ አውጣት፣ ሰማይታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሶ ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሊዮን በረከትን ተቀብሎ ከሚሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው ፊናስ የተባለ ዓለማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ሂጂ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ወይ አንተም በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታከዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊ ለንጉሱ እንዲህ ብለው መልእክት ላኩለት። ወደ ጦር ግንባር ሂድ። እግዚአብሔር ጠላቶችን ከግረ በታች ያስገዛል፣ ለአንተም ግርማ ሞገስ ይስጥ፣ በሰላምም የሚመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች። ክርስቲያኖች ሲገደሉ አይ ተያይዟቸው እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ካካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይ እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጥሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጠረት። በዚያ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንፃዎቿን አደሰ። የሰማዕታቱን መታሰቢያ አቆመ። ወደ እስክንድሪያ አባ ጢሞቴዎስ፣ ወደ ሮሜ ንጉስ ዮስጢኖስም የድል መልእክት ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድሪያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓ.ም ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሱ ለሳቾ ቤተ ክርስቲያናቸውን አነጸላቸው ከሳባ ሀገር የማረፈው ንብረት ሁሉ ለቤተ ክርስቲያን ሰጥቶ አስር ሺህ ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈል ብሎ ንክስናውን ጥሎ ዘውዱን አስቀምጦ ወደ አባ ጠንጠል ይሆን ዘንድ ሄዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በመናቅ በበራ በዋሻ አስራ ሁለት ዓመት በጾም በጸሎት በብዙ ተጋድሎ ካኖረ በኋላ ግንቦት ያቀን አርፎ እስከ ዘላለሙ ደረስ የማያልፍ ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው። ኃይል እግዚአብሔር ነው። አገራችን የኢትዮጵያን ሰላማን ይመልስልን፣ የሞቱትን ሰማዕታትን በአጸደ ገነት ያኖርልን። ይቆያል። አልሰማችሁ እንደሆነ ደሞ ዝምትክ የሚከፍላችሁ ምእመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምእመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምእመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምእመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምእመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምእመን እየሞተ ነው። አንቺ በንጉሥ ቤት ስላለው ከአይሁድ ይልቅ እናለው ብለሽ በልብሽ አታስቢ መርዶኪዮስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛው ናችሁ። ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም፣ በኃጢአቱ መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት ድግስ ያላት በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ ለምን ብላችሁ መግለጫ ታወጡላታላችሁ ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማይታት ሞት ላይ ማሪባ ነው አይቆረጥም። ምክንያቱም በሰማይታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብር እና የዲያቆናት የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱ ድግስ የለም እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ? ምንም የሚገኙበት ጥቅም የለማ ለምን ብላችሁ ትጮ አላችሁ በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መአት በየመንደሩ የተቋቋመ ግብና አላማ ያለውም የሌለውም አሸን የፈላ የማህበራስ ብዛት። ይህ ሁሉ ቤተ ክርስቲያን አዘንና መከሯ ጊዜ የለም ተኝቷል። ሁሉም ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ፣ ነጠላ ለብሶ የሚዘምር የሚሰብክ፣ የሚያገለግለው ሁሉ ቤተ ክርስቲያን በመከሯ ጊዜ የት ነው የሚገቡት? የት የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ሕንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ ዝምት የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተውቱት ምዕመን እየሞተ ነው። ጥርቆ ቀርቶ ለኩነኔያችሁም ቢሆን ጭሁላት ለነገሩ የሰማይታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኮ ላይሰማችሁ ይችላል። አርሲ ላይ የሆነ ያለው ነገር በእኛ ኮንትሮል ውስጥ ያለ አይደለም። እነሱ ተምረው ክታብ ጽፈው አምላካቸውን ለማስደሰት የሚያደርጉት ነው። ባለፈው በሃጂ ሙፍቲ ሞት ላይ የገዛ ሙስሊም ወንድሞቻቸውን ካፊር ብለው ሲዝቱባቸው እንደሆነ አይተናል። እነዚህ ከሳውዲ የመጣ የራዲካል ፖለቲካል አይዲዮሎጂን የሚከተሉ ሺህ አራት መቶ ዓመት የቆየውን የኢትዮጵያን ሙስሊም እንኳን ሪፕሬዘንት የማያደርጉ አክራሪ የሳውዲ አረቢያን ፖለቲካ አሁን ሳዲ አረቢያ ውስጥም ጠፍቷል፣ የካታር የነታሪኪን ፖለቲካ ኢትዮጵያ ውስጥ ይዞ መጥተው ክርስቲያኖችን የመጨፋጭፉ ሰዎች ናቸው። ይህንን ሙስሊም ወንድሞቻችን ባለፈው በሀጂ ሙፍቲ ሞት ጊዜ አጋልጠዋቸዋል እና ክርስቲያኖች እንኳን ይህንን በመታገል እንዲያግዙ ተናግረውናል። ስለዚህ እነዚህ ሰዎች ያመኑበት እንጸድቅበታለን ያሉበት ከገደሉና ከሞቱ ሰባ ሁለት ድንግል እናገኝበታለን ብለው ተዘጋጅተው አምነውበት የሚያደርጉት ስለዚህ ስለዚህ ይህ በእኛ ቁጥጥር ውስጥ አይደለም ያለው ይሄ በመንግስትና ይሄ በእግዚአብሔር ቁጥጥር ውስጥ ነው ያለው። ግን ይሄስ ይሄስ ምንድን ነው አይነት ጥያቄ በጥቅም አለመስማማት የሚያስፈልገውን ንግስናና ጭብጭባ ስላላገኘ ብቻ የኦርቶዶክስ እምነትን ጥለው ወጥቷል ብለን ተናግረናል። እኛ ከዚህ በፊት ይሄ ሌባ ወንበዴ ነው ብለን ነግረናል። ከዚህ በፊት በፍጹም ክርስትና ያልነካው ሰው ነው። እኔ ይህ ሰሞኑን የተሽከረከረ ያለውን ቪዲዮ እናንተ ምን አድርጋችሁ ነው መቅደስ የተቃጠለው? እናንተ ምን አድርጋችሁ ነው ከሴትን ስላቃጠላችሁ ነው የምለው ቪዲዮ ጋር ነበር። ይሄ ቪዲዮ የቆየ ቪዲዮ ነው በነገራችን ላይ ግን፣ ማራገብ ይሆናል በሚል ነው የተው። ነው የበላበት የጠጣበት ሰው የሆነበት ድህነቱን እከኩን ያራገፈበት ቤተክርስቲያን ነው። ይህን ድምፅ አጎርንኖ የወጣበት በዚ ቤተክርስቲያን ለሚ የተማረው የሚያውቀውን እውቀት ማለት ነው። ያችን ጭላንጭ ላለ እውቀት ቢሆን እዛ ነው ተምሮ የመጣው። እዛ ነው ያማረበት። ወንድሞቹ ጓደኞቹ ስቲል እዛ ኦርቶዶክስ ቤተክርስቲያን ነው ያሉት። ቤተሰቦቹ ስቲል ኦርቶዶክስ ቤተክርስቲያን ነው ያሉት። ያንን እንኳን የማስብ ወንድሞቹ ይጨፍጨፉ ይገደሉ። ከሀሴተን ስላቃጠላችሁ የሚልስ አውሬ ሰይጣን ነው። ከሀሴተን ስላቃጠላችሁ የኦርቶዶክስ ቤተክርስቲያን ምእመን ይታረድ የሚል ሰው ነው። እነዛም ከአቅማችን በላይ ሊሆኑ ይችላሉ። እነዛ ሃይማኖታቸውን እየፈጸሙ ነው። ዋሃቢ የሚባሉ ሰለፊዎች ናቸው። በእኛ ቤተክርስቲያን ውስጥ ግን ይሄ ሰውዬ ተቀምጦ መቀጠል አለበት ወይ ነው። እኔ አሁን ካውንስሉን ነው እየጠየኩ ያለሁት። ካውንስል የሚባል ቡድን አለ እኛን የሚመራ እግዚአብሔር የእጁን ይስጠውና፣ የኦርቶዶክስ ቤተክርስቲያን መታረዷ ትክክል ነው፣ መቃጠሏ ትክክል ነው፣ ቀሳውስቶቿ መታረዳቸው ትክክል ነው ዲያቆናቶቿ ምዕመናዎቿ በየገጠሩ በየጫካው መሞታቸው ትክክል ነው ብላችሁ ታምናላችሁ ካውንስሎች? ካላመናችሁ ምንድን ነው የምሰራው? እናንተ ውስጥ ፍቃድ የሰጣችሁት እናንተ ናችሁ፣ እናንተ ናችሁ። ይህን ሰውዬ መጋቢ ኖ አፖስትል ብቻ ምንም ያደርጋችሁ ሊሆን ይችላል። ካውንስሉ በአደባባይ ወጥተው ይቅርታ እንደንጠቅ አርጉት፣ ካልሆነ ፍቃዱን ሰርዙበት። በጋሻው የወንገል አማኞችን አይወክልም ብላችሁ ቃል አውጡ። መግለጫ ወጡ፣ አውግዙ፣ አባሩት። እንደዚህ አይነት ነፍስ ገዳይ አራጅ እኛን ሊወክል አይገባም። እናንተ የሰጣችሁት ፍቃድ ይዞ ነው አይደል እሱ? ቤተ ክርስቲያኖቱ እንኳን ታረደች ያለው ወታችሁ ካላወገዛችሁ ተባባሪ ናችሁ። ምድረ ወንበዴና ሌባ አፖስቴል ነቢይ ያረጋችሁ የመሾማችሁ ሳይቀር አሁን አሸባሪ ሁላ አምጥታችሁ እንኳን ታረደ እንኳን ሞቱ፣ ከሴትን ስላቃጠሉ ነው እየተጨፈጨፉ ያሉት፣ ደግ አደረገ ይወክለናል ደግሞ ካላችሁ ይኸው መንገዱን ወስዳችሁ እናንተም ክርስቲያኖች መጨፍጨፍ ትክክል ነው፣ ዋህቢያዎች ደግ አደረጉ በላችሁ መግለጫ አውጡ። እኛ አምላካችንን እናመልካለን፣ እናንተም አምላካችሁን እያመለካችሁ መሄድ ትችላላችሁ። አንድ ቀን የክርስቶስን ስም የጠራ ሰው ባክ አድርጎ ሊሆን ይችላል ይችላል የትኛውም ሃይማኖት ቀይሮ ቢሆን ውስጡ የተጠቀጠቀው አጋንንት ካልሆነ በስተቀር ከሴት ስለተቃጠለህ ምእመናን ተቃጠሉ ብሎ ልናገር ሀሰተኛ አልበቃ ብሎን መጨረሻ ላይ ክርስቲያኖችን የሚያርዳ የሚያበረታታ ኮሚኒኬሽን የሚሰራላቸው ሰው መጨረሻ ላይ ይዛችሁ መታችሁ ወደ ስራ ነው ሺ ዛሬ ራሱ እየተገደሉ ያሉ ሰዎች እንዳሉ ሰምታችኋል። ክርስቲያኖች እየተገደሉ ነው። ሕጻናት እየተገደሉ ነው። ለአውሬ እየተሰጡ ነው። ደማቸው አደባባይ ላይ እየፈሰሰ አኬልዳማ እየሆነ ነው። አሁን ስራ ነው የምንፈልገው። ስራ የሚሰራ ክርስቲያን ነው የምንፈልገው እዚህ መቶ እንዲያታርጉ እንዲያታርጉ የሚል ሰው አይደለም የምንፈልገው፣ ስራ የሚሰራ ክርስቲያን ነው የምንፈልገው። ሌላው የምናደርገው ነገር ምንድነው? ከዚህ በፊት ያላደረግነው ከዚህ በፊት የተነሳ ማሳብ አይመስለኝም። በአውሮፓ ምድር በደንብ ስሙ፣ በአውሮፓ ምድር፣ በአፍሪካ ምድር ኦኬ፣ በአሜሪካ ምድር ያሉ አጥቢያ ቤተክርስቲያን አጠገባች አጥቢያ ያላችሁ ቤተክርስቲያን እየደወላችሁ የቤተክርስቲያኑን አስተዳዳሪ መግለጫ ስጡ ከኛ ጋር ቁሙ ብላችሁ መጠየቅ መቻል አለባችሁ። እምቢ ካሉ እምቢ ያሉትን እነዛን አጥቢያ እነዛን ደብሮች ትይዛላችሁ። ነገ ምን ዛሬ አይደለም ዛሬ አይደለም ነገ ምን ተያየቅበት ጊዜ ይመጣል። ሞርጌጅ ክፈሉ፣ ይሄንን አድርጉ፣ ይሄንን አድርጉ፣ ይሄንን አድርጉ ለማለት ይመጣሉ። ዛሬ ላይ ለቤተክርስቲያን ድምፅ ካልሆኑ፣ ዛሬ ላይ ለሚታረዱ እናቶች ድምፅ ካልሆኑ፣ ዛሬ ላይ ለሚታረዱ አባቶች ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ ልጆች ለህፃናት ልጆች ድምፅ ካልሆኑ ለአውሬ ለሚጣሉት ድምፅ ካልሆኑ ነገ ትዝብት ነው። እንነጋገራለን አልኳችሁ። ስለዚህ እየደወላችሁ ወደ 454 ሰው አላችሁ፣ ስራ ስሩ። በቃ ምንም አሁን ይሄ ሞቱ ሞቱ ሞቱ አሁ እየሞቱ ነው። ነገ የሚገደላሉ ከነገ ወዲያ የሚቀጥላልኛ ስራ ካልሰራን ስለዚህ በዓለም ዙሪያ ላሉ አጥቢያ እናንተ ይላችሁ የምትገለገሉባቸው ቤተክርስቲያኖች እየደወላችሁ የደብር አስተዳዳሪዎችን ለምድሮ ድምፅ ማትሆኑት አፋጧቸው። ምንድነው የሚሰሩት? ምንም መደበቅ የለም። ከዚህ በኋላ ሁላችንም በነገራችን ላይ አንድ አይነት ሀሳብ ነው ያለን በዚህ ጉዳይ ነው ልዩነት የለንም። ምንም የሚደበቁበት ጉዳይ የለም። ይሄ እኮ የግላዊ ጉዳይ አይደለም። የዲያቆን ዛማኑኤል ጉዳይ ብቻ አይደለም። የዲያቆን ፋሲካው ጉዳይ ብቻ አይደለም። የዲያቆን ህዝቅያስ ጉዳይ ብቻ አይደለም። የቀሲስ ቀለመ ወርቅ፣ የዲያቆን ክርስቶፎሮስ፣ የነ ትህትና ጉዳይ ብቻ አይደለም። የነ ጳዚዮን ጉዳይ ብቻ አይደለም። የሁላችንም ጉዳይ ነው። እኔ ተናግሬያል። እየደወላችሁ በየደብር በየደብሩ እየደወላችሁ የደብር አስተዳዳሪዎቻችሁን ቀስቅሱ፣ ወኞችን ቀስቅሱ፣ የተኙ ካሉ ቀስቅሷቸው። ብርድ ልብሱን ጋቢውን ምኑን ትራሱን ምናምን ተመቻችተው የሚተኛበት ጊዜ አይደለም። አሁን ያው ሌሊት አይታቸዋል፣ ዲያቆን ፋሲካው ትናንትና ሌሊት ቁጭ ብለው ወገባቸውን አስረው ድምጽ እየሆኑ ያሉ እነ እዝቅያስን አይታቸዋል። ለመምህር እዝቅያስ ለቤተ ክርስቲያን ምን ያህል ፍቅር እንዳላቸው ስራቸውን እየተዉ ስናጠፋ እየመከሩ ስናጠፋ እያረሙን እየከረከሙን ይኸው አብረውን ቁጭ ብለዋል። እስካሁን ድረስ የእነሱ ጉዳይ ብቻ ግን እኮ አይደለም። ሌሎቻችሁስ፣ ደውሉ፣ ብያቸዋለሁ እየሄዳችሁ ቤተ ክርስቲያን ጠይቁ፣ ድምጽ ሁኑ፣ መግለጫ ስጡ። ይሄ ቤተ ክርስቲያን በዚህ ጉዳይ ላይ እንዲህ አይነት መግለጫ ደብዳቤ እየጻፉ ደብዳቤ ይጻፉ እየጻፉ ከመ ለመንግስት ዝም እጅ መጫ መቻል አለብን። በቃ ተጽዕኖ ማምጣት መቻል አለብን። እንቢ የሚሉት ላይ እንጠያየቃለም። ዛሬ አይደለም ነገ እንጣያይቅበት ጊዜ ይመጣል። አሁን ላይ ግን አጥቢያ እየደወላችሁ አጥቢያ ደብሮቻችሁ እየደወላችሁ ይሄንን ጉዳይ አሳውቋቸው። እምቢ ካ እንቢ አስቀምጡ፣ ጽፋችሁ አስቀምጡ። በቃ ጠናትና ወዳጅ እንዲ ነው ምን ምን በቃ ከዚህ በኋላ እኛ ተንይተን ሌሎች እኛን ለማጥፋት የሚሰሩትን ስራ መሸፋፈን አያስፈልግም። ለይተን አናይም። ከጠላቶቻችን ለይተናቸው አናይም። ይህንን ወቁ፣ ይህንን ወቁ፣ ለይተን አናይም፣ እንዴ። ስለዚህ በሉ አሁን ስልክ ታነሳላችሁ፣ እየደወላችሁ፣ አባከሌ፣ አባከሌ፣ አባከሌ፣ አባከሌ ምንድን ነው? ለምን ዝም ያሉ? ለምንድን ቤተ ክርስቲያን መግለጫ ማትሰጠው? ይገርማ። ሐዋርያት ስራ መጽሐፍ ስታነቡ በኢየሩሳሌም ቤተክርስቲያን ችግር ሲኖር የአንጾኪያ ቤተክርስቲያን እርዳታ ትልካለች። በርናባስና ሳውልን በኋላ ጳውሎስ የተባለውን አሲዛ እርዳታ ትልካለች። ይሄ ነው እውነተኛ ቤተክርስቲያን፣ አንዱ ለላንዱ፣ ይሄ መረዳዳት ድምፅ መሆን ግዴታ። ይሄ የክርስቶስ ቤተክርስቲያን መልኳ፣ ውበቷ ይሄ ነው። እዛ ሲገደሉ ዝም፣ ሌላ ቦታ ሲገደሉ ዝም ብሎ ነገር የለም። ተቃውሞ ሰልፍ ስንወጣ ሁሉም በህብረት መውጣት አለበት። ለምን ብሎ መጠየቅ መቻል አለበት። ከዚህ በኋላ ዝም የምንልበት ጉዳይ የለም፣ የለም የለም አልኳችሁ። ስለዚህ ደብርም ደብሮች በየሰሜን አሜሪካ አውሮጳ ምድር ላይ ያላችሁ መግለጫ ስጡ፣ ድምጽ ሁኑ፣ ድምጽ ሁኑ። ይህንን ሙፍቲ ጀግና ናቸው። ወላሂ ጀግና ናቸው። ሞተው ራሱ ለዋህብዮችና ለኢኳኖች ወላሂ አልተረቱላቸውም ሙፍቲ እራሳቸው ሀሪማ ስር በሚገኝ መቃብር ስፍራ ላይ በመቀበራቸው። ውሃብዮች ቅጥል ድብን እርርን ያሉት ይህንን የቀብር ስነ ስርዓት ለማደናቀፍ የመንግስት ኃይሎችን በማሳሳት የማውን የማሆን ሀሰት መረጃዎችን በመስጠት፣ እነ ኡስታዝ አሰንታጁ እንደተናገሩት ሀዘን ሀገር ባዘነችበት ጊዜ የሙፍቲህን የቀብር ስነ ስርዓት ለማስተጓጎል ሞክረው ነበር አልተሳካላቸውም እኛማ ዓላማቸው ገብቶናል እኮ ዓላማቸውማ በሙፍቲህ መሞት ተረማምደው ፖለቲካቸውን ለማራመድ ነበር አልተሳካላቸውም አልሐምዱሊላሂ ረቢል አለሚን ሞተው ሞተው ራሱ ወላሂ ዋህብዮችን አሸንፈዋቸው ነው የሄዱት በቃ አሸንፏቸዋል ዋህብዮችን ተቃጠሉ። ከዋቢዎች አበዱ። ወዶ እንዳይመስሏችሁ በየሚንበሩና በየሁጥባው ላይ እንደዚህ ወጥተው የሚለፈልፉት? ኡመቱ ስንት መማር ያለበት ነገር እያለ፣ ስንት ማወቅ ያለበት ነገር እያለ በእንደዚህ አይነት እዚህ ግባ የማይባል ሐሳብ በማንሳት ህዝቡን ማደናገርና መሸወድ ድምፃችን ይሰማ ጊዜ አህባሽ የሚባል ትልቅ ቡድን እስላምን ለማጥፋት መጥቷል፣ ሱሪ ለሴት ልጅ ይፈቅዳል፣ ሂጃብ እንድታወልቅ ይፈቅዳል፣ ዝሙት ይፈቅዳል፣ ሪባ ይፈቅዳል፣ ምናምን ምናምን ምናምን ብለው የሌለ ነገር አምጥተው ዋሽተው ኡመቱን እንደተጮቱበት የፖለቲካ መረማመጃ እንዳደረጉት አሁንም የሙፍቲህን መሞት የፖለቲካ መረማመጃ ለማድረግ ፈልገው ነበር፣ አልተሳካላችሁ። ወደፊትም ኢንሻ አላህ ይሳካላችሁ። ዛሬም ነገም ከነጎዳም የሙፍቲህ ነን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።